ሱዳናዊት ጋዜጠኛ ሶሃይር አብዱራህማን ነሐሴ ወር 2013 ላይ ግብፅን እንዲህ ስትል ገልጻት ነበር። ግብፅ ለማንም የማትጨነቅ፣ ጉርብትናን የማታውቅ፣ አረባዊነት የሌለባት፣ አፍሪካዊነትን የምትጸየፍ ነገር ግን በስማችን የምትነግድ፣ በሰው ልጅ ውስጥ እዝነታዊ ፅንሰ ሐሳብ ያልሰራባት፣ በገንዘብና በስልጣን ፍቅር የተገነባች፣ ግጭትን የምታቀጣጥል፣ የሌሎች ሰላም መሆን የማያስደስታት ሀገር ናት። ዓለም ላይ ግጭቶችን በማቀጣጠል ጎረቤቶችን በማስወረር በጎረቤቷ ላይ ክህደትን በመፈጸም የሌሎች መጥፋት መገዳደል የሚያስደስታት ሀገር ግብፅ ናት። ግብፅ አቅም አንሷት እንጂ በሁሉም ሀገር ላይ ገብታ የእርስ በርስ ጦርነት ከማቀጣጠል ወደኋላ አትልም። ግብፅ ከአባይ ውሃ ላይ ትልቁን ድርሻ ለማግኘት ስትል በኢትዮጵያ ውስጥ እጇን አስረዝማ በማስገባት በውክልና ጦርነት እሳት እያነደደች ነው። አሜሪካ እንደ ጭቃ አብኩታ የሰራቻቸው የሱዳንና የግብፅ ባለስልጣናት ኢትዮጵያን በአሜሪካ ማዕቀብ እጅ አስጠምዝዘው የአሜሪካ ተወካይ የሆነውን ትንሹን ቡድን ወያኔን ወደ ሥልጣን እንዲመጣ ያቅማቸውን እያደረጉ ነው። ጉዳዩ ግን እነሱ እንዳሰቡት ሳይሆን ኢትዮጵያውያን እንደሚያውቁት ሆኖ ይህ ቡድን መልሶ የመኖር ዕድሉን ያጣ ነው። የግብፅን ዓላማ ለማሳካት ሱዳንን መጠቀሚያ የሚያደርጉ እጃቸውን በደም ያጠቡ ጀነራሎች ከወዲሁ አንድ ካልተባሉ ኢትዮጵያ በሱዳን ጥርስ መንከሱ አይቀርም አለች። ዛሬ ከአምስት ዓመት በኋላ 2018 ላይ ሆነን ይህንን የሱዳናዊቷን ጋዜጠኛ ንግግር ስንሰማ ታዲያ ስለ ግብፅ ሴራ ወትሮም የምናውቀው እውነት ይበልጥ ግልጽ ሆኖ እናየዋለን። ቀጥሎ የሚኖረንን ትንታኔ ስናቀርብ የግብፅን በኢትዮጵያ ብሎም በአፍሪካ ላይ ያላትን መሰሪነት ለመግለጽ ነው። ካይሮ በህዳሴ ጉዳይ የምታደርገውና የለመደችው አሮጌ አካሄድ የቀየረውም የሚቀይረውም ነገር የለም ምክንያቱም ኢትዮጵያ ግድቧን አስመርቃለች። እንኳን ለዚህ ታላቅ ቀን አበቃን፣ አበቃችሁ ለማለት እወዳለሁ። ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው። በግብፅ ሁለት አውራጃዎች ሰሞኑን የጎርፍ መጥለቅለቅ እንደተከሰተ መዘገቡን ሰማን። በተመሳሳይ ባለፈው ሳምንት የአባይ ወንዝ በሚያልፍባት ሱዳን በጎርፍ አደጋ ምክንያት በርካታ የመንደሯ ነዋሪዎች ቀያቸውን ጥለው መሰደዳቸውም ተገልጿል። የሕዳሴ ግድብ እውን መሆን የአባይ ወንዝ ውሃ መጠንን ይቀንስብኛል በሚል ለዓመታት ክስ ላይ የቆየችው ካይሮ የጎርፍ መጥለቅለቁ ምክንያት የአባይ ወንዝ ውሃ መጠን መጨመር ነው በሚል በክስተቱ ለተደቀነባት አደጋ ሰበቡን በታላቁ የህዳሴ ግድብ ላይ ደቅና ጣቷን ወደ ኢትዮጵያ ቀስራለች። ግብጽ ባሳለፍነው አርብ እንደተለመደው ኢትዮጵያን ስትወቅስ ርዕሰ ጉዳዩዋ ደግሞ ከወትሮ በተለየ መልኩ ከፍተኛ የውሃ መጠን ማስተናገዷ በአወዛጋቢው የሕዳሴ ግድብ መገንባት ምክንያት እንደሆነ በመግለጽ ነው። ግብጽ ከቀናት በፊት በውሃና መስኖ ሚኒስትሯ በኩል ባወጣችው መግለጫ ሰሞኑን በሱዳንም ሆነ በግብጽ የተከሰተው ጎርፍ በህዳሴ ግድቡ የአስተዳደር ችግር የተፈጠረ ነው የሚል መሠረተ ቢስ አዲስ ውንጀላ በኢትዮጵያ ላይ ይዛ ቀርባለች። ለዚህ ምክንያቴ ነው እንደምትለው በሀገሪቱ ደቡባዊ ክፍል ከሚገኘውና በአባይ ወንዝ ላይ የገነባችው የአስዋን ግድብ በከፍተኛ ሁኔታ በመሙላቱ ውሃውን መልቀቅ ነበረባት። እንደ ሀገሪቱ ገለጻ ግድቡ ከኢትዮጵያ የሚመጣውን የውሃ መጠን መቋቋም ስላቃተው ወደ ደቡባዊ ክፍል ውሃውን ለመልቀቅ ተገዳለች። የዚህ ሁሉ መነሻ ደግሞ የኢትዮጵያው ታላቁ የህዳሴ ግድብ ነው። በተቃራኒው የጎርፍ አደጋው ተጠቂ የሆነችው የሱዳን የግብርናና መስኖ ሚኒስቴር በሀገሪቱ ለተከሰተው ጎርፍ የመሠረተ ልማት ችግርን ጨምሮ ምክንያት ያላቸውን ጉዳዮች በግልጽ አስቀምጧል። በሌላ በኩል የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ሀገራቸው ከኢትዮጵያና ግብፅ ጋር የታላቁን የኢትዮጵያ ህዳሴ ግድብ ግምገማ ለማካሄድ ፍላጎት አላት ብለዋል። ጠቅላይ ሚኒስትሩ በፖርት ሱዳን በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከግብፅ እና ከኢትዮጵያ ጋር ወደፊት የሚደርሱ አደጋዎችን ለማስወገድ ስለ ህዳሴ ግድቡ ዝርዝር ግምገማ ማቀዳቸውን አስታውቀዋል። ሱዳን ከአባይ ጋር በተገናኘ ያደረግኳቸውን ስምምነቶች ወደ ኋላ ሄጄ እፈትሻለሁ ስትል የመሰማቷ ጉዳይ አጋሯ የነበረችውን የግብፅን እብለት እንደተረዳች የሚጠቁም ሆኖ ይገኛል። በኢትዮጵያ ላይ ከጦርነት ማስፈራሪያ አልፈው ወታደራዊ ስምምነት መፈራረም ላይ የደረሱት ግብፅና ሱዳን ዛሬ እይታቸው ለየቅል ሆኖ እየታየ ነው። ሱዳናውያን ከአምስት ዓመት በፊት ግብፅን ቀድማ እንደተረዳቻት ሱዳናዊቷ ጋዜጠኛ ሱሃይር አብዱራህማን ግብፅን መረዳት ጀምረዋል። አንታጎኒዝም አለ። ጭቅጭቆች፣ ክርክሮች፣ አንዱ በአንዱ ላይ መቆም ይኖራሉ። አንዱ በአንዱ ላይ በደባ መስራት ይኖራሉ። የሰው ልጅ ባህሪ ነው። የሰው ልጅ ከወረሳቸው ክፋቶች አንዱ በወንድሙ ላይ ባልተገባ መንገድ መነሳት ነው፣ አይቀርም። ኢትዮጵያም በሱዳንም ሆነ ግብፅ የተከሰተውን ጎርፍ ከታላቁ የህዳሴ ግድብ ጋር በማያያዝ በግብፅ የቀረበባትን መሠረተ ቢስ ውንጀላና ክስ ውድቅ አድርጋለች። የኢትዮጵያ ውሃና ኢነርጂ ሚኒስቴር ከግብፅ በኩል የቀረበው ውንጀላ መሠረተ ቢስና ከእውነታው ጋር የሚጣረስ ነው ብሎታል። ሚኒስቴሩ በመግለጫው ግድቡ ባይኖር ኖሮ በቅርብ ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከፍተኛ ዝናብ በታችኛው ተፋሰስ ሀገራት በሰው ሕይወትና በመሠረተ ልማቶች ላይ ታሪካዊ ውድመት ሊያስከትል ይችል እንደነበር አስታውቋል። የግብጽ የመንግስት ተቋማት ስለ ግድቡ በሚያወጧቸው የሕዝብ መግለጫዎች ውስጥ ውሸቶች ዋነኛው አካል መሆናቸውን በመጥቀስ እየቀረበ ላለው ክስ ምላሽ ሰጥቷል። በሱዳን ለ93 ዓመታት የተመዘገበው መረጃ እንደሚያሳየው ግድቡ ከመገንባቱ በፊት በነበሩት ነሐሴ ወራት የጎርፍ መጠኑ በቀን ከ800 ሚሊዮን ሜትር ኪዩብ በላይ ሊሆን ይችላል። ይሁን እንጂ እንደ አውሮፓውያን አቆጣጠር በነሐሴና መስከረም 2025 ከግድቡ የተለቀቀው አማካይ የቀን ውሃ በቅደም ተከተል 154.7 ሚሊየን ሜትር ኪዩብና 472 ሚሊየን ሜትር ኪዩብ ብቻ እንደነበር ሚኒስትሩ አስታውሷል። የግብጽ ባለስልጣናት የጎርፍ አደጋዎችን ምክንያት በማድረግ በኢትዮጵያ ላይ የሚሰነዝሯቸው ክሶች መሰረተ ቢስ ናቸው በሚል የኢትዮጵያ መግለጫ አውግዟል። ኢትዮጵያ የኃይል ማመንጫ ግድቦችን መገንባት ዛሬ የጀመረችው ስራ አይደለም። ይልቁንም ለበርካታ ዓመታት ግድቦችን በመገንባትና በማስተዳደር ከፍተኛ ልምድ ያላት ሀገር ናት። ለዚህም ግድቡ ተመጣጣኝ የውሃ ፍሰት እንዲኖር በማድረግ በሱዳንና በታችኛው ተፋሰስ ሀገራት የሚደርሰውን አማካይ ከፍተኛ የጎርፍ መጠንና የሚያስከትለውን ጉዳት መቀነስ ችላለች። በእኛ በኩል ዲተርሚንድ ነን፣ ለምናስበውን ነገር ለማሳካት የምንፈልገውን ነገር ለመጨረስ ብዙ አናንቀላፋ፣ የምንፈልገውን እስክናሳካ ድረስ እንተጋለን። ብዙ ኢትዮጵያም ያንን ተረድቶ ከጎናችን ቆሞ ብዙ ነገር ላይ ያው እንደሚታየው አስደማሚ ስራ ይሰራል። ነገር ግን ከዚያ መሻገር አለበት ከኢትዮጵያ መሻገር አለበት። ይሄ ለአፍሪካ ሁሉ ኩራት ነው። ለአፍሪካ ሁሉ ብርታት ነው። ለአፍሪካ ሁሉ ለካኛን መለወጥ እንችላለን ብሎ የሚቀሰቅስ ኃይል ነው። ይሄ በአፍሪካ የመጀመሪያ ትልቁ ግድብ ነው። የያዝነው ውሃ የያዝነው ሀብት ምን እንደሆነ ተናግሬ ያለው ለሁላችን ትምህርት ነው። አፍሪካ ሲባል የታችኛው ተፋሰስ ሀገራትንም ጭምር ሱዳንና ግብጽ በጣም መደገፍ ያለባቸው ግድብ ነው። የኢትዮጵያ መንግስት በውጭ ጉዳይ ፖሊሲው ቅድሚያ ለጎረቤት የሚለውን መርህ አጠናክሮ ሲቀጥል ቆይቷል። ባለፉት ዓመታት ከጎረቤት ሀገራት ጋር ዘርፈ ብዙ ትብብር ለማድረግ ጥረት አድርጓል። ከጎረቤት ሀገራት ጋር ግጭት እንዳይፈጠርና ችግሮችን በመልካም ጉርብትና መርህና በሰላም መንገድ እንዲፈቱ ጥረቶችን ሲያደርግ ቆይቷል። ለዚህም ነው ባለፉት አስራ አራት ዓመታት የተሰነዘሩ ኢፍትሐዊ ንግግሮችን በሙሉ በዝምታ ማለፉ ላልተገቡ ክሶች ሁሉ ተከሳሽ ሆኖ መቅረቡና ተገቢውን ምላሽ ብቻ መስጠቱ ከግድቡ ግንባታ በኋላም የመረጃው ልውውጥና ትብብር ለማድረግ ማዕቀፍ ዘርግቶ እየሰራ መሆኑ የኢፌዴሪ ርዕሰ ብሔር ታዬ አፅቀ ሥላሴ ይናገራሉ። የኢትዮጵያ የውጭ ግንኙነት ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው። የኢትዮጵያ ጂኦ ስትራቴጂያዊ ቁመና በመደርጀት ላይ ይገኛል። ይህ ስትራቴጂያዊ ምርጫም ኢትዮጵያን ከታዛቢነት ወደ አጀንዳ ተላሚነትና ተጽዕኖ ፈጣሪነት ለማሸጋገር አስችሏል። ኢትዮጵያ በድንበር ተሻጋሪ ሀብቶቿ ፍትሃዊ ተጠቃሚነትን ተቀብላለች። የኢትዮጵያ መንግስት ለኢትዮጵያ የህልውና መሠረት በሆኑት በሁለቱ ትላልቅ የውሃ ሀብቶች ዙሪያ ያልተቋረጠ ሰላማዊና ዲፕሎማሲያዊ ጥረት በማድረግ ላይ ይገኛል። እስካሁን በተደረጉ ጥረቶችም ከተመዘገቡ ጉልህ ውጤቶች አንዱ የታላቁ የኢትዮጵያ ሕዳሴ ግድብ ነው። በአዲሱ ዓመት መባቻ የበርካታ ዓመታት ቁጭታችንና የጥረታችን ውጤት የሆነውን የታላቁ ሕዳሴ ግድብ ያስመረገበት በወርሃ መስከረም መጀመሪያ ላይ የኢትዮጵያ የከርሰ ምድር ሀብት የብስራት ጅማሮ የሆነውን የተፈጥሮ ጋዝ ያወጣንበት እና የተፈጥሮ ሀብታችንን በመጠቀም የእድገታችንን መልቅ የሆኑ ግዙፍ ፕሮጀክቶችን የጀመርንበት በመሆኑ ይህ ዘመን በታሪካችን ውስጥ በጉልህ የሚወሳ አዲስ ምዕራፍ ሊሆን እንደሚችል አንጠራጠርም። የታላቁ ህዳሴ ግድብ ፕሮጀክት አጋጥመውት የነበሩትን ፈተናዎች በጥበብ በማለፍ ማጠናቀቅና በደመቀ ስነ ስርዓት ማስመረቅ ችለናል። በተለዋዋጭ ሁኔታ ውስጥ ባለችው ዓለማችን አህጉራችን አፍሪካም ሆነች ኢትዮጵያ ከዚህ ዑደት ውጪ ሊሆኑ አይችሉም። በዚህ የዓለም እውነታ ውስጥ ሀገራዊ ሰላምንና ደህንነትን ለማስጠበቅ፣ እድገትና ብልጽግናን ለማረጋገጥ በዓለም አቀፍ አህጉራዊና ቀጠናዊ ጉዳዮች ላይ ተሳትፎና የሰላ ተጽዕኖ ማሰረፍ ይገባል። በዚህ ረገድ በቀዳሚነት ከሚከናወኑ አራት ጉዳዮች ውስጥም የኢትዮጵያን እጣ ፈንታና መጻኢ እድሏን የሚወስኑ ሁለት ውሃዎች ቀዳሚዎቹ ናቸው። ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች። እጣ ፈንታዋና መጻኢ እድሏም ከሁለቱ ውሃዎች ጋር በእጅጉ የተቀራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ሕዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከሶስት አሰርተ ዓመታት በኋላ የባህር በር ጉዳይ የዓለም አቀፍ የመነጋገሪያ ሀሳብን ማድረግ ተችሏል። በቀጣይነትም የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋል። መንግስት ፍትሐዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳበር የአባይ ተፋሰስ ሀገራትን ተጠቃሚ የሚያደርጉ ተግባራትን ያከናውናል በንቃትም ይሳተፋል ግብጽ የኢትዮጵያን ብቻ አይደለም የቀጠናውን መልማት ማደግ መበልጸግ አቅም ማሳደግና ሰላም መሆን በእጅጉ ትቃወማለች አባይ ብቻውን ለዚህ ዋነኛው ማሳያ ነው የግብጽ ምቀኝነት ተንኮልና ጠብጫሪነት ከግድብ ግንባታው ሐሳብ ይጀምርና ግድቡ ተመርቆ ፋይሉ ከተዘጋ በኋላም አያቁምም የግብፅ የመንግስት ኃላፊዎችና ሚዲያዎች ሰሞኑን የጎርፍ አደጋውን ከታላቁ የህዳሴ ግድብ ጋር በማገናኘት ዓለም አቀፉን ማህበረሰብ ለማሳሳት መስራታቸው ዛሬም ከክስ ዘመን አለመውጣታቸው፣ ትላንት የአባይ ግድብ መገንባቱ የውሃ መጠን እንዲቀንስብኝ ያደርጋል ስትል ክሷን የዘውትር ሥራ አድርጋ የሰነበተችው ካይሮ ዛሬ ደግሞ የህዳሴ ግድብ መመረቅ የውሃ መጠን ጨመረብኝ ስትል ክሷን አጧጡፋ መምጣቷ በአንድ ራስ ሁለት ምላስ የሆነውን የእባብን ባህሪ እንድናስታውስ ያስገድደናል። መግቢያችን ላይ ያነሳናት ሱዳናዊቷ ጋዜጠኛ ሱሃይር አብዱራህማን ግብፅ ለማንም የማትጨነቅ ጉርብትናን የማታውቅ፣ አረባዊነት የሌለባት፣ አፍሪካዊነትን የምትጸየፍ ነገር ግን በስማችን የምትነግድ በሰው ልጅ ውስጥ እዝነታዊ ጽንሰ ሐሳብ ያልሰራባት፣ በገንዘብና በስልጣን ፍቅር የተገነባች፣ ግጭትን የምታቀጣጥል የሌሎች ሰላም መሆን የማያስደስታት ሀገር ናት። ዓለም ላይ ግጭቶችን በማቀጣጠል ጎረቤቶችን በማስወረር በጎረቤቷ ላይ ክህደትን በመፈጸም የሌሎች መጥፋት መገዳደል የሚያስደስታት ሀገር ግብፅ ናት ያለችው ሁሉ ይገለጥልናል። የህዳሴ ግድብን ሪቫን ስንቆርጥ ከሩቅም ከቅርብም የመጡ እንግዶች ዓይናችንን ከፈታችሁልን ሊያስጎነብሷችሁ የሞከሩትን ሁሉ ድል የነሳችሁ የአፍሪካና ትውልደ አፍሪካውያን አርአያዎች፣ ብርቱዎች ሲሉን፣ አፍሪካውያን ሲኮሩብን፣ ግብፅ ግን እስካሁን እንዳፈነገጠች ናት። በህዳሴ ጉዳይ ብቻዋን የቀረችውና ሽንፈትን የተከናነበችው ግብፅ ዛሬም የኢትዮጵያ ጠላቶች ባለቻቸው የሀገር ውስጥ ባንዳዎችና የምስራቅ አፍሪካ የሰላም ጸር በሆነው ሻቢያ በኩል ኢትዮጵያን ለመፈታተን እየተጋች ነው። አንዴ የውሃ መጠን አጠረኝ፣ ሌላ ጊዜ የውሃ መጠን ጨምሮ ጎርፍ አስቸገረኝ የሚል ሐሜትን በመንዛት የማይቀለበሰውን ድል እየተቃወመች ነው። ኢትዮጵያ በበኩሏ የአፍሪቃ ትልቁን የኃይል ማመንጫ ግድብ ከአንድ ወር ገደማ በፊት ጳግሜ አራት በይፋ አስመርቃለች። ዛሬ በአባይ ውሃ አጠቃቀም ላይ ያለው የኃይል ሚዛን ወደ ፍትሐዊነት ተቀይሯል። ፋይሉ ተዘግቷል።